እነሆ የምስራች ወንጌል ወይም የስብከተ ወንጌል አገልግሎት አስራ ስምንት ዓመት ሙሉ ካልጋ ጋር ተጣብቆ ነው የኖሩ። አሁን ጠየቀው ልትድን ትወዳለህ? አሁን ስታስቡት ይህ ሰው መዳን የሚወድ ይመስላችኋል ወይስ የሚጠላ? የሚወድ። እንደሚወድ ያውቃል። ጌታችን ለምን ይጠይቀዋል? ኢየሱስ ክርስቶስ ጠይቆ ነው የፈወሰው። አሁን ይሄ ምስጢሩ ለምን መሰላችሁ? ኢየሱስ ክርስቶስ መዳን የሚወደውን ያድናል። መዳን ለማይፈልግ ደግሞ ድነት አይሰጥም። አስገድዶ አያድንም። አሁን ይሄ ነው ዋናው ነገር ያውላችሁ። አሁን እሱን ብቻ ሳይሆን እያንዳንዳችን መዳን ከፈለክ ና፣ መዳን ከፈለግሽ ነይ፣ ፈውስ ከፈለክ ና፣ ፈውስ ከፈለግሽ ነይ። ካልፈለክ ደግሞ በቃ የፈለከውን መምረጥ ትችላለህ። በቃ እንደዚህ ነው እንደዚህ ስለሆነ የኢየሱስ ክርስቶስ ህጉ ማለት ነው፣ አምላካዊ ህጉ ስለሆነ፣ አሁን ቤተ ክርስቲያን በፖሊስ እያስገደደች ወደ ቤተ ክርስቲያን አታመጣም። ታመጣለች? በፖሊስ እያስገደዷችሁ ከአይናቱ ነው የመጣችሁት ወይስ መላካዊ ህይወት አስገድደዋችሁ ነው የመጣችሁት ወደዚህ? ቤተክርስቲያን ታስተምራለች። ቤተክርስቲያን እውነቱን ትነግራለች። ክርስቶስን ትሰብካለች። መዳን የፈለክ ዳ ላ ልእንደ ክርስቶስ ልትሆን ትወዳለህ? አልወድም። ያልወደድከውን በግድ አልሰጥህም ይለው ነበረ። ሰውዬው ምን አለ? ፈልግ ነበር፣ ነገር ግን ወደ ውሃው የሚጨምረኝ ዘመድ የለኝም፣ ወገን የለኝም፣ ጓደኛ የለኝም፣ ሰው የለኝም ተነስቼ ወደ ጸበሩ መድረስ ስለማልችል ካልጋው ጋር ተጣብቄ ኖራለሁ። እፈልግ ነበር ግን እንዴት ሆኖ አለ። አሁን ዘመድ አያስፈልግም አለ። አልጋ ተሸከምና ሂድ። አደለ ኢየሱስ ክርስቶስ ሲፈውስ እንደዚህ ነው። አጋዥ አይፈልግ፣ ዘመድ አይፈልግ፣ የሚያነሳ የሚጥል አይፈልግ፣ አስተማሚ አይፈልግ፣ የእንጨት ስራ አይቆርጥ፣ ቅጠላ ይበጥስ፣ መድኃኒት አያዘጋጅ የምርመራ መሳሪያ መመርመሪያ መሳሪያ ከአካል ላይ አያስቀምጥ። ኢየሱስ ክርስቶስ አምላክ ስለሆነ በሽታችን ያውቃል፣ አካላችን ያውቃል፣ በሽተው የት ቦታ ላይ እንደሆንም ያውቃል። ብቻ ከኛ የሚፈልገው ለመዳን ፈቃደኛ ነኝ የሚል ሰው ነው። ፈቃደኛ አዎ፣ ኢየሱስ ክርስቶስ እኔ ፈቃደኛ ነኝ፣ አንተ አዳኝ መሆንክን ደግሞ አምናለሁ፣ አዳኝ መሆንክን አምናለሁ የሚል ሰው ነው። አሁን ይሄ ሰውዬ አምስት ሳንቲም አንጥ አልተባለ፣ ሆስፒታል ሂዳችሁ የካርድ እንደምትቆርጡ የካርድ ቁረጥ አልተባለ፣ የደም ምርመራ አልተባለ፣ የሰገራ ምርመራ አልተባለ። አንድ ጥያቄ ብቻ ነው፣ ልትድን ትወዳለህ? እንዲህ ወዳለ አለ በላልጋ መሄድ ሄድ በቀኝ ነው። አሁን ኢየሱስ ክርስቶስ እንደዚህ ነው የሚያድነው፣ እንደዚህ ነው የሚያድነው። ኢየሱስ ክርስቶስ ከኛ የሚጠበቀው ማለት ከኛ የሚጠበቀው ለመዳን ፈቃደኛ መሆን ነው። ስለዚህ ፈቃደኛ የሆናችሁት መጥታችኋል፣ ፈቃደኛ ያልሆነው ከነቱ ተኝቷል ማለት ነው፣ አይደል? ስለዚህ ከነቱ የተኛውን በግድ አስገድዶ የሚያመጣ ኃይል የለም። ኢየሱስ ክርስቶስ እንደዚህ አላስተማረም፣ ስርዓትም አልሰራም። የፈቀደ የወደደ ብቻ ይዳን የተባለውና ለመዳን ትወዳላችሁ አይደል? ፈቅዳችኋል፣ ወዳችኋል፣ አዎ መጥታችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜያዊውንም ዘላለማዊውንም ድነት ለሁላችንም ይስጠን። ሁለተኛ ጥቅስ ልንገራችሁ ደግሞ ቁጥር አስራ አራት ላይ ምን አለው? ካዳነው በኋላ ከዚህ የሚብስ እንዳይድ እንዳይደርስብህ ወደፊት ኃጢአት አትስራ የምትለው አንደ ነው። አያችሁም? ሰው ፈቃደኛ ሆኖ ለመዳን ፈቃደኛ ሆኖ ከዳነ በኋላ ተመልከቱ። እንግዲህ አሁን ትልቁ ጠላታችን ኃጢታችን ከዚህ የሚብስ እንዳይደርስብህ ወደፊት ደግመህ ኃጢአት አትስራ ማስጠንቀቂያ ነው የኢየሱስ ክርስቶስ ል ቁጥር ቀዳሱ ቀል የቀደሰው ካህኑም ፕሮግራም መሪውም ሁሉም ይህንን ነው የሚለው። አሁን እሳገራ ደግሞ ደግመህ ኃጢአት አትስራ። ተመለስ፣ እንደገና ወደ ኃጢአት ደግሞ አትመለስ። ወደ እግዚአብሔርና ከኃጢአት ተመለስ፣ ወደ ቤተክርስቲያን ተመለስ። ወደ ኃጢአት ዓለም ደግሞ ተመልስ አትሂድ፣ ደግመህ አትሳሳት። አሁን የቤተክርስቲያን ትምህርቱ ይሄ ነው። መጀመሪያ ኢየሱስ ክርስቶስ ትምህርቱን እንዲህ አድርጎ ስላስተማረ ነው። ሀያዚህ የሚምሳለ ከዚህ በፊት ስንት አመት ታመመ? ሰላሳ ስምንት አመት ደግሞ ኃጢአት ቢሰራ ስንት አመት ሊታመም ይሆን? አይ የማይቆጠር ዘመን ነው። እስካሁን የታመመ በስጋው ነው። ሰላሳ ስምንት ማለት እኮ አርባ አመት በሉት ዕድሜውን ጨርሷል። ከዚህ በኋላ ኃጢአት ብትሰራ በጋነ መሳት ለማይቆጠር ዘመን አርባ ዓመት መቶ ዓመት ለማይባል ሺህ ዓመት ሚሊዮን ዓመት ተብሎ ለማይቆጠር ከዚያ በላይ የሆነ ትታመማለህ በነፍስህ። ስለዚህ ደግመህ ወደፊት ኃጢአት አትስራ። አሁን ንስሐ ከገባን በኋላ ከተመለስን በኋላ ደግመን ወደ አጢአት እንዳንሄድ የተላለፈ መልክት የተሰጠ ትምህርት ነው። እግዚአብሔር አምላካችን በቤተክርስቲያናችን በሃይማኖታችን ያጽናን ንስሐ ከገባን በኋላ ደግሞ ወደ ኃጢአት ተመልሰን እንዳንሄድ እግዚአብሔር አምላክ ጥሩ ልቡና፣ አስተዋይ ልቡና ይስጠን። ያስተማረን አምላካችን የተመሰገነ ይሁን።